ለመረዳትም ለማስረዳትም ሁሉ ነገር አንቺ ጋ ነው ያለው። ሀይሚ ሁሉ ነገር ታውቂያለሽ። እያወቅሽ ነው ያደረግሽው ይሄን ብራንክ እስኪ ያስረዳው አንቺ ራስሽ አስረችው። ማንም ሰው የሚያስረዳው አያስፈልገውም። ሰላም ጤና ይስጥልን። ውድና የተካበራችሁ ቤተሰቦች እንዴት ናችሁ? አዳራችሁ እንዴት ነበር? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን። ዛሬም ከት ብዬላችኋለሁ። ዛሬ ከት ስለላችሁ እንግዲህ ትናንትና ኮመንት ስር ሀይሚ የሚሰራው ቪዲዮ ሁልጊዜ ትነፍቄዋለሽ ሁልጊዜ ደስ አይልሽም ብላችሁኛል። መልስ መስጠት አይጠበቅብኝም። ነገር ግን ቀረላላችሁ ሰዎች ልንገራችሁ፣ እኔ እኮ ፕራንኳን አይደለም የጠላሁት፣ አይዲያዋ በጣም ይደብራል። አይዲያዋ በእርግጥ ትናንትና ልጁም አለበት፣ የልጁ አይዲያ ነው ብላለች። በነገራችን ላይ ያው እሺ ብላ ሰራችሁ እንጂ ልጁ ነው ሀሳቡን ያመጣው ብላለች። ግን ደግሞ እዚህ ላይ የብሩኬ እና የእሷን ግንኙነት የሚያቆስል ነገር ነው። እዚህ አሁን ባሉበት ቦታ ላይ እንደዚህ አይነት ነገር በፍጹም አያስፈልግም። ባለፈው እናትየዋ አወታ ምን አለች? ምን ያክል ብትፈራ ነው እንግዲህ እንደዛ የተናገረችው አለ። እንዲ እንዳትጣሉ ሰው ሀገር አደራችሁም ብላ ነው ያለችው። እንግዲህ እንደዛ ቃል ገብታ ሰምታችኋል። አሁን ቡሩኬ እዚህ ሰው ሀገር ስለሆነበት ነው እንጂ በጣም ነው ይወጣ። በዛ ላይ የሄደበት ቦታ አልተሳካለትም። ከዛ ተናዶ መጥቷል። ከዛ ደግሞ እዚህ ሲ እንደዚህ አይነት ነገር ሲጠብቀው ሰው እኮ ነው የሰው ልጅ እኮ ነው ይሰማዋል። ተናደደ። መጀመሪያ እኮ ምግብ ፈልጌ ነው ብለው ኖርማል ነው ምንም ችግር የለው ነው ያላት። ግን ደግሞ ከሱ ጋር ሳታይኝ ተገናኝቻለሁ አለችው። በእርግጥ እንዲያምንላት ነው እሷ እያረገች እሷ የምታደርገው ነገር ሳይገባኝ ቀርቶ አይደለም ፕራንክ ነው እያደረገች ያለችው እሱ ገብቶኛል ግን በፕራንኩ መካከል ለሌላ ጊዜ እንድታስተካክል ነው እኔ መልእክት ምሰጣት እንድታስተካክል ለምን ይሄ ነገር ህይወቷ ነው አደ የምትደሰትበት ነው ህይወቷ ነው እንደዛ አልቅሳ ለምነው ነው ያስቀረችው አደል እንዴ ዱባይ እሱ ብቻውን ሊመጣ ነበር አደለ ትናፍቀኛለ መሄድ አለብኝ ብላ ነው ቤተሰብ ኡ ብላችሁ ይዟት እንዲመጣ ያደረጋችሁት። ከዛ ደግሞ እዚህ ከመጣች በኋላ ይህ ሁሉ መቆሳሰል ምን አለ? ምን አስፈለገ? በሌላ ወንድ ለምን እዚህ ሀገር ሌላ ወንድ ይዛ ትመጣለች? ያሉት ሰው ሀገር ነው የመጡት፣ በቪዚት ቢዛ ነው ምንም ቢሆን። ምን እኮ ህግ ቢይዛቸው በጣም ነው የሚያስጠላው? በጣም ይደብራል። ለመዝናናት መጥቶ ኃላፊነት ወስዶ ከቤት እሷን ጠይኮ ይዞ መጥቶ እንዲህ አይነት ነገር ሲፈጠር አያስጠላም? በጣም ስሙ ስሙ ለምን ይጠፋል? ባላሰበው መንገድ ባላሰበው ነገር። ሌላው ግን ሶሻል ሚዲያ ላይ እንደፈለጋችሁ ተወቅቱታላችሁ፣ ግን ምንም ማለት አይደለም። ይሁን በዚህ ልክ ደግሞ አሁን እሷ እዚህ መታ እንዲህ አይነት ነገር አይበለውና አያደርገውና፣ እንደው የውሃ አምላክ እሱ ይጠብቀው እንጂ እነዛ ሲተናነቁ እንደዚህ አድርገሃልና ና ቢባል ምን ምን ከማን ጋር የምትከራከረው እሷ ነች፣ ተከራክራ የምታወጣው ዘመድ አላቸው፣ እዚህ ጓደኛ አላቸው። ይሄ ልጁስ አላቅም ብሏቸው ስራውን ነው የሚሰራው። በእርግጠኝነት ማን አለ? ጓደኛ ቢኖር ኦኬ፣ ችግር የለውም። እንደ እኛ ኢትዮጵያ እያሉ እንኳን ሲጣሉ ሙሽዬ ጋ እንደውላለን፣ ጓደኞቻቸው ጋር እንደውላለን። አሁን ማን ጋር ነው የምንደውለው? ወይስ አንቺ ራስሽ ብድግ ብለሽ ሄደሽ ሀይም የደረሰባትን ችግር ትቀርፊላታለሽ? ትቀርፊላትም አትቀርፊላትም፣ አንድ ቀን ሄደሽ ብታያት በሁለተኛ ቀን ማዳምሽ አትፈቅድልሽም፣ አትሄጂም፣ አታያትም። ይሄ ለሷ ታሳቢነት መሆኑ እንዴት አልገባችሁም? እንዴት አልገባችሁም? እንዴት ለሃይሚ ጥላቻ ነው ብላችሁ ታስባላችሁ? እኔ ይሄንን ስላልኩ ብሩጌ ሳይኖር እዛ ሆቴል ውስጥ አንድ ቀን ታድራለች ሃይሚ። እኔ ይቅርታ አድርጉልኝ፣ የማላውቀው ሀገር ሄቺ ሰማይ ተገልብጦ ቢደፋብኝ ነው የምመርጠው። አረብ ሀገር እንኳን ለመጀመሪያ ጊዜ ስመጣ ንፋስ ሲነፍስ ምተኛበት ክላስ መቶ የሆነ ነገር አነቀኝ እንደዚህ ያልኩ በጣም ነው መፈሪያ ያለሁት የነበረው። እኛ እንኳን ስደት ስንመጣ እሷ ደግሞ አንድ ብሩኬ አለ በህይወቴ ከእግዚአብሔር በታች ብለ አምነው መታ ጥያራ ውስጥ እንኳን ምን ያክል ፈርታ እንቅልፍ እንዳልተኛች አይታቸዋል። እና ታዲያ አሁን እዚህ የሆነ ነገር ቢሆንስ? ለምን አስተካኪ እኮ ነው ዛሬ። እኮ ካልነገርናት ነገ ደግሞ የባሰ ነገር ይዛ ትመጣለች። ስራ እስከሆነ ድረስ አይቆምም ይሄ ነገር። ስለዚህ ለምንድን ነው እኛ በዚህ ልክ ስለወደድናት ነው እንጂ አስተያየት የምንነግራት። ባንወዳት እንኳን አንነግራትም አስተያየቷን። እኛ እኮ ሀይሚም እንድትጎዳ እንፈልግም፣ ብሩኬም እንዲጎዳ እንፈልግም። ግን ብዙ ጊዜ ሀይሚ የምሰራው ፕራንክ የሆነ ስሜትን ይፈታተናል። አስተካኪው ነው ያልነው። አስተካኪው ለምን እሱን ተወደዋለች። ማጣት አትፈልግም አይደል? እሱም እሷን ማጣት አይፈልግም። ስለዚህ በመሀል የስሜት መጎዳት ነገር ይቅር ስልጭት ብሎኛል። እኔ መሮኛል ነው ያለው። ይሄ ፕራንክ በተደረገ መካከል ይሄ ነገር ሁል ያለ ሰው ሁል ጊዜ እንደዚህ አይነት ነገር ከተናገረ በቃ መሮታል፣ መሮት በውስጡ ያስቀመጠው ነገር ነው። ሌላው እሷ ፕራንክ ስታደርገው ለምንድን ነው አትንኪም ብሎ ሸሻት እና ታዲያ ይቀፋት ያሻሻት እየጠየቃት እያለ እያሻሸች ማረሳሳት ነው የፈለገችው። እሱ ደግሞ ማወቅ ፈልጓል። ለዛ ነው የጠይቃት። አንድ ነገር እሱ ላይ ስታዩ ለማብጠልጠል ትሮጣላችሁ። እሺ፣ ዛሬ እሷ እንደዚህ ፕራንክ አደረገች፣ እሱ ባመጣው በጓደኞቹ ነው ያደረገው። እናንተስ ችግር የለውም እሱ ያመጣው ነው የምትሉት። ግን እሱ ቢያመጣው እሱ ይሄ ልጅ ነገ ለራሱ እንደማያደርጋት ምን ያክል እርግጠኛ ናቸው? እናንተ ሀይሚ ከሌላ ሰው ጋር እንድትሆን ፈቃድ ያላችሁ ማለት ነው፣ ትፈልጋላችሁ ማለት ነው ወይስ እንዴት ነው? አልገባኝም። እኔ ነው ወይስ የዱባይን ህጉን አታውቁትም ማለት ነው። ህጉን ካወቃችሁት፣ ለምን የሃይሚ ብቸኝነት ለምን አልታያችሁም? እሱ ሲሄድ እሱ ይሄ ይገባል። እንደዛ ነው ያሰባችሁት። እኔ ምንም ሊገባኝ አልቻለም። ከም ኮመንት ስር የምትሳደው ፕራንክ እንደሆነ አውቃለሁኝ፣ ግን ለነገም ዛሬ ላይ እንድታስተካከል ካልነገርናት ነገም እንደዚሁ ትቀጥላለች። ከዛስ እነዚህ ልጆች ተቆሳሰሉ ተለያዩ የሆነ ነገራት አሉ መባል አይደብርም በሰው ሀገር ይደብራል። ያ እንዳይፈጠር ነው እኔ የተናገርኩት እንጂ እኔ ሀይሚ ብሩኬና ሀይሚ ቢጣሉ ለእኔ ምንድን ነው የሚከፈለኝ? ብር፣ ደሞዝ፣ ወርቅ ምንድን ነው የሚሰጠኝ? አላቃቸው አያቁኝ። እንደምታይዋቸው እንዲ አንዳንዴ ስም የሆነ ራቅ አርጋችሁ አስቡ እናንተ ያያችሁት በቃ ተትናንት ወዲ እሷ አዝና ስለነበረ እንደዛ በፍራንኩ ዛሬ እሷ ብድሯን ስለመለሰች የሆነ የሕፃን ልጅ የቃቃ ጨዋታ ልክ እንደዛ ነው አንዳንዶቻችሁ የምታስቡት። ይህ አደለም። ብድር መመለስ እንዳለ ሆኖ እኔ ብድሩን መመለሷን አልጠላሁትም። ግን በዚህ ልክ ሞራል በሚፈታተን ነገር ወንድ ልጅ ማድነቅ ወንድ የምትወዱት የምትወዱት አጠገባችሁ ቆሞ ያንን ሰው ስታደንቁት ምን ይሰማችኋል? ይሄ ልጅ ስሜታዊ ሆኖ እዛ በጥፊ ቢላትስ ሴጣን እኮ ነው የሚያሳስተው። እሱ አይደለም ፈልጎት አይደለም፣ ሴጣን ነው የሚያሳስተው። ወንድ ልጅ እኮ ነው እንዴ። እሷ እንኳን በጥፊ የትማታይል እንዴ፣ በቃ ስሜቷ ኦቨር ሲሆን ትማታለች። ይቺን ይሄ ቃል እንደዛ ስትከራከረው በጥፊ ብሏትስ ቢሆን ምንድን ነው የሚሆነው? አስቡት! ምን ያክል ሰኩሪቴ እንዳለ አስቡት። እውነት እናንተ ሃይሜ ወዳጆች ከሆናችሁ? ለምን ይሄ ነገር እንዳልታያችሁ በጣም ገርሞኛል። ተው ግን ተው ግን በእነዚህ በሁለት ልጆች መካከል ደካማ ጎና አትሆኑ። አንዳንድ ኦዲንሶች ለሁለቱም እኩል የሆነ ፍርድ ስጹ እኔ ሀይሚን ስራዋን አይደለም እምጠላው፣ ግን ፕራንክ ስታረግ በጣም ድርቅ ይልባታል። እንደዚህ ድብድብ እስኪደርስ ድረስ ለምን መሄድ ምን አስፈለገ? ምን አስፈለገ? መቁረጥ ከፈለገች የተወሰነ ደቂቃ የተወሰነ ስሜቱን ካነበበች ከዛ መቁረጥ አለቅ እንደዚህ ምንድነው እስከ መጨረሻ ድረስ የሆነ ውሳኔ እስኪ ወስን ድረስ መጠበቅ ከአንዴም ሁለቴም አይተዋለች ውሳኔውን። ገና ለገና የሚዲያ ሰው አለ የሚዲያ ሰው ያስታርቀኛል ብሎ የሰውን ልጅ መጉዳት ጥሩ አይደለም። ይሄ ልጅ ከሚዲያው ልም ብሎ ጠፍቶ የራሱን ነገር ሊኖር ይችላል። ስለዚህ ቤተሰብ፣ እኛ ማሰብ ያለብን ቁም ብለን እናስብ። እኔ ከሀይሚ ምንም አይነት ጥላቻ የለብኝም፣ ምንም አይነት ሊኖረኝም አይችልም። ግን የምሰራውን ነገር ታስተካከል ሁሉ ጊዜ ስሜቱ እንደተጎዳ ነው የሚያወራው። እሱ ደግሞ እሷን በጣም ይወዳታል። የእሷን ክብር ለማሳወቅ ደፋ ቀና ይላል። የእሷን ደስታ ለማምጣት ደፋ ቀና ይላል። ስለዚህ አስቡ። ብሩኬ ከአሁን በኋላ የትም ቦታ ስትሄድ ወይ በሩን ቆልፈ፣ ለሰኩሪቲ ሰው ተናገር፣ ወይ ደግሞ የምትሄድበት ቦታ ይዘህ ሂድ። የትም ቦታ መውጣት የለባትም በፍጹም። ስምህ እንዲጠፋ አንፈልግም። በክብር አባቷ ጋር ውስደት ትሰጣለህ። ከዛ በኋላ ከፈለገችም ትምጣ ከፈለገችም እንደፈለገች መሆን ትችላለች። አሁን ግን ኃላፊነቱ አንተ ላይ ነው ያለው። ምንም ብትሆን ምን ተጠያቂ አንተ ነህ። ብሩክ፣ ሰውን አትመን፣ አትመን። እዚህ ጋር ማንም ይሄ ልጅ ስላወቅከው ምን እንደሆነ አታውቀውም። ባግራውንድ ጥሩም ሆነ መጥፎ ሆነ ፈጣሪ ነው የሚያውቀው። አናውቅም ሁላችንም። ግን አንተ ለሱ አምና ሰተ መሄድ የለብንም። ሩም ውስጥ ትቀመጥ፣ በሩን ቆልፈው። ሰኩሪቲ አለ፣ ኃላፊነት መስጠት ትችላለህ። መታወቂያዋን ሰጠክ። በቃ ስራህን ጉዳይህን እስክትጨርስ ድረስ እሷ መሄድ የማችልበት ቦታ ከሆነ እስክትመጣ ድረስ ዶርም ትቆይ። ቴሌቪዥን አለ፣ ዋይፋይ አለ፣ አንዳንድ ስራዎችን ትስራ። ምን ችግር አለው? ከዛ ስትመጣ ተወስዳት አለ ታዝናናት አለ አለቀ። ጭራሽ ሌላ ሰው ጋር መሄድ የለባትም። የሆነ ነገር እናሳየች ምናምን ሲሏት በዛው ትጠፋለች። የት ብለን የምትፈልጋት ከየት ልታመጣት ነው? ከሰው ጋር ለምን ትታት ትሄዳለህ? ብሩክ አትተዋት። ሰዋት መን ወንድሜ፣ ለአንተ ብዬ ነው ምናግርህ፣ ለማንም ብዬ አይደለም። እየሰደውኝም እየገጠጡኝም ያንተ ቁስል ግን ያመኛል። እኔ ያመኛል እማቀው በሚዲያ ነው፣ ግን ማቀው በሚዲያ እስከሆነ ድረስ የሚያመኝን ነገር እነግረዋለሁ። በጣም ሰው ያምናል እሱ፣ በጣም አይኖም፣ ልጅነት ሊያጠቃት ይችላል። ሀይሜ እዚህ ቦታ እንወስድሻለን እናሳይሽ ቢሏት ብድግ ብላ ትሄዳለች በእርግጠኝነት። ስለዚህ ተጠንቀቅ። ሩክ አስብበት ምክንያቱም ነገ እንደዚህ ሊያዝናና ወስዶ እንዲህ ሆነች ሀይሚ ብሎ ስምህ በፍጹም ስምህ እንዲነሳ አልፈልግም ክብርህን ጠብቀ መኖር የምትፈልግ ልጅ ነህ አደለም ቅርተወቶችን ማስከበር የምትፈልግ ልጅ ነህ እግዚአብሔር ይህን ጸባይህን አይቀይረው ግን ደግሞ በዙሪያ ያለው ወንድ ሁሉ እንዳንተ እንዳይመስልህ እንዳንተ የሚያስብ እንዳይመስልክ እና ብሩክ፣ እባከን ማንንም ሰው አትመን። በቃ መውጣት ካለባት ከአንተ ጋር ትውጣ፣ ከሌለባትም ማንም ሰው ቢመጣ ካላንተ ፍቃድ፣ እዚህ ዱባይ ላይ እስካለች ድረስ ሁሉ ነገር በአንተ ፍቃድ ነው መሆን ያለበት። ካንተ ፍቃድ ውጭ ምንም ነገር መሆን የለበትም። ካልሆነ ካልሆነ ደግሞ ሂዱ፣ አለቀ። ሌላ ጭቅጭቅ፣ ሌላ ዝባዝንከ አያስፈልግም። እውነት እኔ በጣም ነው በትናንት ቪዲዮ እንቅልፍ እንቅልፍ ነው እምቢ አለኝ። የምሬን ነው የምላችሁ። ቤተሰብ አመሰግናለሁ። መልካም ቀን ይሁንላችሁ።